ሰላም ለእናንተ። እኔ የምኖረው በየመን ሰና ውስጥ ነው። ስሜ ሚሊያርድ ይባላል። በየመን ውስጥ በጣም ከፍተኛ ችግር ነው ያለው። በተለይ በኤምባሲያችን በኩል ምንም ኤምባሲያችን ያደረገልን ነገር የለም። በራፍ ላይ ስንሄድ ሰርጎ ያባሩናል። ብዙ ነገር ይጠይቁናል። ሰላም ነው ያጣ ነው። በእኛ ፋንታ የመናዊ ዜግነት በገንዘብ እየወሰዱ ነው። እስካሁን ያነሱት የኢህአዲግ አባሪ ነው። የነሱ ትግሬዎች ብቻ ነው። ስንት ድሃ አለ። ግራ ገብቶናል። ኢምባሲ የለንም። ኢትዮጵያ ውስጥ ያላቸው ህዝቦች ሲሆ ወሉልን ስማችን ሊመዘግቡ አልቻሉም፣ አይደለም ሊወስዱ። ግራ ገብቶናል። ብዙ እህቶች፣ ልጆች፣ ህጻናቶች ያላቸው እህቶቻችን በረሀብ በረሃብና በችግር ውስጥ ያለን ግራ ገብቶናል። ኢምባሲያችን ምንም ሊያደርግልን አልቻለም። ምንም ነገር የሀገሩን ፖለቲካ ውስጥ ለማሳካት ሲል እዚህ ያለን አፍኖ ገደለ ለባካቸው ነው ኢትዮጵያ ውስጥ ድምጻችሁን አሰሙልን። ኤምባሲያችን በር ዘጋብን፣ መሄጃ አጣል ግራ ገብቶናል። እባካችሁ ቻችን እህቶቻችን እያለቁ ነው፣ ወንድሞቻችን እያለቁ ነው። ምንም የመኖር ተስፋ የለንም።